ነገሩ ከሯን ነገሩ ከሯን የወንዶች ሌባ በስቷል የወንዶች ሌባ በስቷን ስላችሁ በምክንያት ነው ዘንድሮ ጉድ ፈልቷን እኮ ዘንድሮ የማይሰማ የለም የዋንቹ ባሏን ደብቅ አመጣች እናት ይሻልሻን እና ደብቂ ደብቂ ሲሄቱ ሲሄቱ በሰው ባል ላይ ማፍጠጥ ነው ስራው ስለዚህ ፋንቹ አሁን ጥሩ ስራ አድርገሻል ደበቀችው ደበቅ የሶስት ልጆች አባት ነው የአንዳንድ ሻ የኔሽን ወደዛ ንቃይ ብላ ደብቀዋል። የውዝ ራሱ የሚጨፍሩት እንዳለ ሴቶች ናቸው ሴቶች እና የመጀ የመጨረሻው ዘመን ደርሰናን ወንድ ሁላ ወንድ ሁላ ተወጣል ገባ እያለ ነው። ስለዚህ ተወጣል ገባ እያለ ነው። ሴቱ ብልጥ ሆኖ ባሉን እየደበቀ ይገኛል። እንደወጣ ካለ ተሰርቆ መንጣት ነው አሉ ስራው። እናንተም ገብቷችዋን ኔ እናቶች ሚዲያ ልታወጡ ያሰባቸው ሰዎች እሰዉበት ተነቃቂ አድርጉ። ወንዱ ሁላ ከወጣ እንደማይገባ እንግዲህ በአርቲስቶች ምክንያቱም

አርቲስቶች ባሎቻቸውን እየደበቁ ከቤት አያስወጡም አሉ። ስራ ቢሰሩም ያው እዛው ቤት ውስጥ ነው አሉ ስራ የሚሰሩት ምናምን። አያስወጧቸውም። እዛው ቤቱን ነው ስራቸው ነው ምላቸው፣ እዛው ቤቱ ነው ስራቸው። ጉድ እኮ ነው። እንደ ሚዲያ የስራን ስጥየው ሚዲያ ልተዋቱ ባሎቻቸውን ያሰባቸው። አስቡበት፣ አስቡበት። አርቲስቱ ሁላ ልጅንም ባልሆንም አግልሏል። ምክንያቱም ሚዲያ ያየው ነገር በረካ እንደሌለው በደንብ ገብቷቸዋል። እውነታቸውን ነው እውነታቸውን ነው ሚዲያ በረካ እንደሌለው አይናቸው አይናቸው ጥይት እንደሆነ አርቲስቶች ተመሰከረ፣ ተመሰከረ አርቲስቶች እውነታቸውን ነው። ምንድ ነው ሚዲያ የወጣ ነገር በረካ የለውም። አደባባይ የወጣ ነገር በረካ የለውም። ፍቅር ሲያው መሻለ ኃይሉ ፍቅር ፍቅር በፍቅር ነው ፍቅር በፍቅር አምስት ደቂቃ ስድስት ደቂቃ እና ማግለል ይሻላል ብላሃንቾ ዛሬ ባሏን አገላለች። ጎበዝ ጎበዝ።